በክሪፕቶ ትሬዲንግ ውስጥ ትሬድ ለማድረግ ወይም ገንዘብ ለመስራት ያለን አማራጭ የመጀመሪያው ስፖት ወይ ፊውቸር፣ ካለዛ ደግሞ ኦፕሽን ትሬዲንግ የሚባሉት ናቸው። ግን ብዙም የማይወራለት እና በጣም ሪስክ የሌለው የሚባለው የትሬዲንግ አይነት የአርቢትሬጅ ትሬዲንግ የሚባለው የትሬዲንግ አይነት ነው። ከአንድ ዓመት በፊት ይህን የአርቢትሬጅ ትሬዲንግ ኢትዮጵያ ውስጥ መስራት አይቻልም ነበር፣ ዛሬ ግን መስራት ይቻላል። ሰላም ውድ የቢኒ ኦንላይን ኢትዮጵያ ቻናል ቤተሰቦች፣ እንዴት ናችሁ? ዛሬ ስለ ክሪፕቶ አርቢትሬጅ ትሬዲንግ እናወራለን። በቀላሉ አርቢትሬጅ ትሬዲንግ ማለት ምን ማለት ነው? በጣም ሪስክ የሌለው የትሬዲንግ አይነት ሲሆን አሰራሩን ሁለት ወይንም ሶስት የኤክስቼንጅ ፕላትፎርሞች ወይንም ገበያዎች ያስፈልጋሉ። ከዛ በገበያዎቹ መካከል ያለውን የዋጋ ልዩነት እኛ ገንዘብ ለመስራት የምንጠቀምበት መንገድ ማለት ነው። ለምሳሌ አዲስ አበባ የሚሸጠው የአንድ ስልክ ዋጋ እና አዳማ ላይ የሚሸጠው የአንድ ስልክ ዋጋ ዋጋቸው ልዩነት ካለው እረከስ ያለው የቱ ነው? የአዲስ አበባ ነው ወይስ የአዳማ ብለን መርጠን ረከስ ካለው ጋር ገዝተን እዛኛው ጋር ወስደን እንሸጥና በመሀል ያለው እና ተርፋለን ማለት ነው። በክሪፕቶ አርቢትሬጅ ትሬዲንግ ላይ ደግሞ እንዴት ነው? ሁለት ወይንም ሶስት በላይ የትሬዲንግ ኤክስቼንጅ ፕላትፎርሞች ያስፈልጉናል። ለምሳሌ ብንወስድ የባይቢት እና ባይናንስ ብንወስድ፣ ባይቢት ላይ አንድ ዩኤስዲቲ የሚሸጥበት ዋጋ ረከስ ያለ ከሆነ ከባይቢት ላይ ገዝተን ያንን ዩኤስዲቲ ባይናንስ ላይ እንሸጥና በመሀል ያለውን ዋጋ እናተርፋለን ማለት ነው። ሶ ይሄ እንዴት ነው የሚሰራው የሚለው ስልኬ ላይ ገብቼ የባይቢትና የባይናንስን እያየን እንዴት የክሪፕቶ አርቢትሬጅ ትሬዲንግን ከዚ ከዚህ የሆነ መስራት እንችላለን የሚለው እናያለን። መጀመሪያ ማድረግ ያለብን የትኞቹን ኤክስቼንጆች መምረጥ አለብን ነው የሚለው ለምሳሌ፣ ኛ አሁን ባይናንስ እና ባይቢትን መርጠን ሁለቱ ላይ በስንት ብር እየተሸጠ እንደሆነ ቼክ እናድርግ። ለምሳሌ ባይቢት ላይ እንግባና አንዱ ዩኤስዲቲ በስንት እየተሸጠ እንደሆነ ለማየት ስንሞክር እዚጋ እንደምታዩት 158 ነበር። እንደውም አሁን 157 ከዘጠና ገብቷል ማለት ነው። ሶ በዚህ ሰዓት አሁን ባይቢት ላይ አንዱን ዩኤስዲቲ በስንት መግዛት እችላለሁ ማለት ነው? በ157 ብር ከዘጠና ሳንቲም። ዘን ባይናንስ ላይ ስንት ነው እየተሸጠ ያለው የሚለውን ሼክ እናድርግ። ባይናንስ ላይ ደግሞ ስና እዚ ጋ 158 ብር ከዘጠና አምስት ሳንቲም እየተሸጠ ነው ማለት ነው። ሶ ባይቢት ላይ 157 ከዘጠና ባይናንስ ላይ ደግሞ መቶ ሃምሳ ስምንት ከዘጠና አምስት ከሆነ በአንዱ ዶላር ብቻ አንድ ብር ከአምስት ሳንቲም ልዩነት አለ ማለት ነው። እንዲህ አይነት ሁኔታዎች ከአሁን አንድ ብር ከአምስት ነው ከዚህ ያነሰም ሊፈጠር ይችላል። አንድ ብር ከሃምሳ እስከ ሁለት ብርም ሊደርስ ይችላል። እንዲህ አይነት ሁኔታዎች ብቻ በሚፈጠሩበት ጊዜ ከዚህ የዋጋ ልዩነት ገንዘብ እንዴት ነው መስራት የሚቻለው የሚለው ቀላሉ መንገድ ምንድነው? ቀጥታ ባይቢት ላይ እንሄዳለን። እዚህ በመቶ ሃምሳ ሰባት ከዘጠና እንገዛለን። ከዛ እዚህ በመቶ ሀምሳ ሰባት ከዘጠና የገዛ ነውን ወደ ባይናንስ ትራንስፈር እናደረገው እና ባይናንስ ላይ ደግሞ ገብተን በስንት እንሸጠዋለን ማለት ነው። በመቶ ሀምሳ ስምንት ከዘጠና አምስት ሳንቲም መሸጥ እንችላለን። በዚህም ከአንድ ዶላር ዘጠና አምስት ሳንቲም ማትረፍ ቻልን ማለት ነው። እንደዚሁም ደግሞ ሌላ አማራጭ አሁን ለምሳሌ የሁለቱ ዋጋ የሚቀራረብ ከሆነና ልፋቱንም ወርዝ የማያደርግ ከሆነ ሌላ ኤክስቼንጅ እንሞክር ማለት እንችላለን። ሌላ ኤክስቼንጅ ለምሳሌ ከቴሌግራም ጋዝ ከቴሌግራም ጋር ያለው ልዩነት የሚለውን ለማየት ደግሞ ወደ ቴሌግራም ዋሌት ገብተንም ቼክ ማድረግ እንችላለን። ለምሳሌ እዚህ ጋር እንደምታየው ቴሌግራም ላይ እየተሸጠ ያለው ደግሞ በመቶ 59 ከአስር ነው ማለት ነው። ይሄ ማለት ባይቢት ላይ 157 ከ90 ከሆነ ቴሌግራም ላይ ደግሞ 159 ከ10 ከሆነ ይሄ ደግሞ ኦልሞስት ወደ አንድ ብር ከ20 አካባቢ ልዩነት አለ ማለት ነው። ለምሳሌ ይሄ በመቶ ሃምሳ ዘጠኝ ከአስር የሚሸጠው ከላይ ያለው ሰውዬ የራሱ መቶ ዶላር ብቻ ነው ያለው። ሰዎችን መቶ ዶላር ሽጦ ሊወጣ ይችላል። ከታች ያለው ደግሞ ሀያ ዶላር ነው ያለው። ይሄኛውም ትንሽ ነው። ይሄም ሶስት ዶላር ከ96 ሳንቲም ነው ያለው። ይሄም ትንሽ ነው። እዚጋ 31 ይሄም ትንሽ ነው። ትንሽ ከፍ ያለ ያለው እዚህ ጋር ወደ 168 አካባቢ ነው። ሶ ከዚህ ሰውዬ ይሄ 168 ዶላር ያለው ሰውዬ 159 ከ75 ነው የሚሸጠው ሰውኛ ከዚህ ሰውየ ብቻ ትንሽ ከፍ ብለን ከተቀመጥን እስቲል ገዢ እናገኛለን ማለት ነው። ለምሳሌ መቶ ሀምሳ ዘጠኝ ከሰባ ብናስገባ የቱ ጋር እንቀመጣለን ማለት ነው? እዚህ ጋር ከሱ ከፍ ብለን ልንቀመጥ እንችላለን። ስለዚህ በመቶ ሀምሳ ዘጠኝ ከሰባ ሳንቲምም የመሸጥ እድሉ አለን ማለት ነው። በዚህ ጊዜ ደግሞ በአንድ ብር ከሃያ ሲሆን ትርፉ ወደ አንድ ብር ከስልሳና ወደ አንድ ብር ከሰማንያ አካባቢ ትርፍ ሊኖረው ይችላል ማለት ነው። አንድ ብር ከሰማንያ ከአንድ ዶላር ልናገኝ እንችላለን ማለት ነው። ሶ በዚህ መልኩ አሁን ለምሳሌ እንዳጋጣሚ ባይቢት ላይ ያለ ነው በጣም ዝቅተኛ ምናልባት ደግሞ ይህ ቪዲዮ እናንተ ስታየው ሜይ ቢ የባይናንስ ሊሆን ይችላል በጣም ዝቅ ያለ የምታገኙበት። ግን ባይናንስ ደግሞ ዝቅ ካለና ባይቢት ከፍ የሚል ከሆነ ደግሞ በተመሳሳይ ስቴፕ ከባይናንስ ገዝተን ባይቢት ላይ መሸጥ የሚባለውን መከተል እንችላለን ማለት ነው። ሌላው ደግሞ መርሳት የሌለባችሁ ለምሳሌ እዚህ ጋር 157 ከዘጠና ገዝተን ከባይቢት ላይ ወደ ባይናንስ ትራንስፈር አድርገን ባይናንስ ላይ ለመሸጥ ስንሞክር እዚህ ጋር ትልቁ ከላይ ያለው 158 ብር ከዘጠና አምስት ሳንቲም ነው። ሶ እኛ ለመሸጥ እኛ ከላይ እንዲያስቀምጠን ከዚህ ሰውዬ ትንሽ አንድ ሳንቲም ሁለት ሳንቲም ዝቅ ብለን መቀመጥ አለብን ማለት ነው። ሶ እዚህ የባይናንስ ላይ ለመሸጥ ስንመጣ ዋጋችንን ከዚህ ሰውዬ የተወሰነ ዝቅ እናደርጋለን። ለምሳሌ ይሄ 158 ከ95 ነው እኛ ደግሞ ፖስት ስናደርግ 158 ብር ከ94 ሳንቲም ኦር ደግሞ ከዘጠና 90 ሳንቲም አድርገን ልንገባ እንችላለን ማለት ነው። ትርፉንም በዛ ካልኩሌት ማድረግ እንችላለን። ፕላስ ደግሞ አሁን እዚህ ባይናንስ ላይ ገብተን ስንለጥፍ ፖስት ስላደረግን በኋላ ከተሸጠው ላይ ፊ አለ። ስለዚህ እሷንም ታሳቢ እናደርግና አሁን ብራችን ከአንድ ዶላር እያተረፍን ያለ ነው አንድ ብር ከአምስት ሳንቲም ከሆነ ሜቢ ሽዋ ስትቆረጥ ደግሞ ወይ አንድ ብር ወይ ወደ ዘጠና አምስት ሳንቲም ዝቅ ሊል ይችላል። እሱን ካልኩሌት አድርገን ከዛ ልፋታችንን ወርዝ ያደርጋል ወይም አያደርግም የሚለው ቼክ አድርገን የሚያዋጣ ከሆነ የተወሰነ መስራት እንችላለን ማለት ነው። እንግዲህ በሁለት በተለያየ ጊዜ አንዳንዴ ዋጋቸው እኩል የሚሆንበት ጊዜ አለ። አንዳንዴ ልዩነት ይፈጠራል። ሰው እኛ ማትረፍ የምንችለው ልዩነት ሲፈጠር ነው ማለት ነው። ዋጋቸው እኩል ከሆነ ግን ወይ ደግሞ በጣም ተቀራራቢ የአስር ሳንቲም እና የአምስት ሳንቲም ልዩነት ከሆነ ልፋቱን ወርዝ ላይ ያደርግ ይችላል። ከዛ መርስ ከሆነ ግን ቼክ እያደረግን መስራት እንችላለን ማለት ነው። ሶ በቀላሉ የሚሰራበት መንገድ ይሄንን ይመስላል ማለት ነው። ግን መዘንጋት የሌለባችሁ ወሳኝ ነጥብ አለ። የመጀመሪያው ምክሬ በትንሽ ጀምሩ ነው። መጀመር ካሰባችሁ ያልኳችሁን ነገር የሚያሟላ ምስሎ ከታያችሁ በትንሽ ሳንቲም ጀምራችሁ ከዛ ሙሉ ፕሮሰሱን ስትረዱት ገንዘቡን ከፍ እያደረጋችሁ መስራት ትችላላችሁ ማለት ነው። ሌላው ደግሞ ማወቅ ያለባችሁ ፊ ነው። በእያንዳንዱ ትራንዛክሽን ፊ ሊኖር ይችላል። ለምሳሌ አሁን ላይ ባይቢት ላይ ስንገዛም ሆነ ስንሸጥ ምንም ፊ የለውም፣ ዜሮ ፊ ነው። ግን ከሆነ ጊዜ በኋላ መጨመራቸው አይቀርም። አዲስ እንደ ማስታወቂያም ስለሆነ አሁን ላይ ዜሮ ፊ እየተጠቀሙ ያሉት በዚህ ሰዓት ከባይቢት ለምትገዙትም ለምትሸጡትም ምንም አይነት ፊ የለባችሁም። እሱን ዜሮ ብላችሁ መያዝ ትችላላችሁ። ባይናንስ ላይ ደግሞ የምትገዙ ከሆነ እዛም ምንም ፊ የለም። የምትሸጡ ከሆነ ግን 0.2% ፊ አለ ማለት ነው። ሌላው ደግሞ መዘንጋት የሌለብን እንዳልኳችሁ ከአንዱ ኤክስቼንጅ ፕላትፎርም ወደ ሌላኛው ኤክስቼንጅ ፕላትፎርም ስናስተላልፍ የብሎክቼን ኔትወርክ በመጠቀም ስለሆነ እዛም ፊ ሊኖር ስለሚችል መጠንቀቅ ይኖርብናል። እሱንም ከግምት ማስገባት አለብን። ለአሁን ግን ባይቢትና ባይናንስ ላይ የምትሰሩ ካላችሁ ምንም ፊ የሌለበት መንገድ አለ። እሱ መንገድ ምንድን ነው? ከአንዱ ኤክስቼንጅ ፕላትፎርም ወደ አንዱ ስትልኩ የምትጠቀሙትን ኔትወርክ ቢኤንቢ ወይንም ቢኢፒ ሀያ የሚባለውን የባይናንስን ኔትወርክ ብትጠቀሙ ምንም አይነት ፊ የለውም። እሱ በነፃ ከአንዱ ፕላትፎርም ወደ አንዱ ፕላትፎርም ገንዘባችሁን ማንቀሳቀስ ትችላላችሁ። ማድረግ ያለባችሁ ኔትወርክ ስትመርጡ ብቻ የቢኤንቢ የሚለውን ኔትወርክ መምረጥ ማለት ነው። ሶ ሌላው ደግሞ ይሄን ትሬዲንግ ከመጀመራቸው በፊት የባይቢትም የባይናንስም አካውንት ቬሪፋይድ የሆነ አካውንት ያስፈልጋችኋል። ሶ እስካሁን አካውንት የሌላችሁ ካላችሁ ሊንክ ዲስክሪፕሽን ስራ አስቀምጬላችኋለሁ። በሱ ሊንክ ተመዝግባችሁ ተጨማሪ ቦነስና በባይናንሱ ሲሆን ደግሞ እስከ 10% የሚሆን ወደፊት ፊት ትሬድ ስታደርጉ 10% ፊ ቅናሽ የምታገኙበት ነው። ሶ ከታች ያለው ሊንክ በመንካት አዲስ ከሆናችሁ መመዝገብ ትችላላችሁ። ሶ ይሄ የአርቢትሬጅ ትሬዲንግ እንግዲህ በጣም ያንን ሪስክ የለውም ተብሎ ነው የሚታመነው። ግን እናንተ በጣም ማወቅ ያለባችሁ ነገር ይሄንን ትሬዲንግ ከመጀመራችሁ በፊት የፒቱፒ ላይ ትሬድ ማድረግ ልምድ ሊኖራችሁ ያስፈልጋል። እንዴት ፒቱፒ ላይ ትሬድ እናደርጋለን፣ ከዚህ በፊት ቪዲዮ ሰርቻለሁ። ሶ እሱን አይታችሁ በራሳችሁ የተወሰነ ፕራክቲስ አርጋችሁ ፒቱፒ ላይ ትሬድ ማድረግን መግዛትንም ሆነ መሸጥ ነው ጎበዝ መሆን መቻል አለባችሁ ማለት ነው። ሌላው ደግሞ ከአንድ አካውንት ወደ ሌላ አካውንት እንዴት ቢትኮይን መላክ ይቻላል ወይንም ዩኤስዲቲ መላክ ይቻላል፣ ከዚህ በፊት ቪዲዮ ሰርቻለሁ። እሱንም እዛም ላይ ጎበዝ መሆን አለባችሁ ትንሽ ፍጥነት ሊፈልግ ስለሚችል ማለት ነው። ሶ የመጨረሻው እንግዲህ ፒ ቱ ፒ ላይ ትሬድ ስታደረጉ ሰርድ ፓርቲ ባትጠቀሙ ጥሩ ነው። ሰርድ ፓርቲ ፔመንት ሲስተም በፍጹም አትጠቀሙ። የሚገዛችሁ ሰው በራሱ ስም አካውንቱን በከፈተበት ስም በተመዘገበ የባንክ አካውንት ገንዘብ ገቢ ሲያደርግላችሁ ብቻ ነው መቀበል ያለባችሁ። እንዲሁም ደግሞ እዛ ጋር የሚነሳ ነገርም ካለ የአፒል ፕሮሰስን እንዴት አፒል ማድረግ እንደሚቻል እሱንም ብታቁት መልካም ነው። እና የመጨረሻው እንዳልኳችሁ ሁልጊዜ ግዜ ይሄኛው በአዋጭ መልኩ ላይገኝ ይችላል። ለምሳሌ ባይናንስ ላይ እና ባይቢት ላይ ዋጋቸው በጣም ተቀራራቢ ሊሆን ይችላል የአምስት ሳንቲም እና ሳንቲም እና የአስር ሳንቲም ከሆነ ብዙም ላያዋጣ ይችላል። ግን እንደዚህ ሰፋ ያለ የዋጋ ጋፕ የሚገኘው አልፎ አልፎ ነው። ሶ በየጊዜው ቼክ ያረጋችሁ እንደዚህ አይነት ሰፋ ያለ የዋጋ ጋፕ ሲኖር እሱን ገብታችሁ አርቢትሬጅ ትሬድ በማድረግ ገንዘብ መስራት ትችላላችሁ። አንዳንዴ የባይናንስ ሊበልጥ ይችላል። አንዳንዴ የባይቢት ሊበልጥ ይችላል በጣም ተቀራራቢም ደግሞ ሊሆን ይችላል። ጊዜው ሲመች ብቻ ነው የምትጠቀሙት ማለት ነው፣ ግን በየጊዜው ቼክ እያደረጋችሁ እድሉ ሲፈጠር ቶሎ መሸጥና መግዛት ትችላላችሁ ማለት ነው። ሶ ጋይ ስለ ዛሬ ይህንን ይመስላል። አዲስ የሆናችሁ ካላችሁ ኮሜንት አድርጎልኝ፣ ከዚህ በፊት አርቢትሬጅ ሞክራችሁ የምታውቁ ከሆነ ደግሞ እንዲሁ ኮሜንት ላይ ሀሳባችሁን አስቀምጡልኝ። በቀጣይ ቪዲዮ አገኛችኋለሁ። ሰላም ሁኑልኝ። ቻው